አብዛኛው ተማሪ እንደ ድሮ ቺል የሚያደርግ የሚጠጣ፣ የሚጨፍር ምናምን አይደለም። በጣም በጣት የሚቆጠሩ ተማሪዎች ነው ከግቢ ውስጥ እነዛን ነገር የሚያደርጉት ማለት ነው። ከሰሜን፣ ከምስራቅ፣ ከደቡብ፣ ከምዕራብ፣ ከተለያየ ቦታ አንድ ቦታ ለትምህርት ብለው የመጡ ሰዎችን ታገኛላችሁ ማለት ነው። ምናልባት ሊገርማችሁ ይችላል። አብዛኛው ተማሪ የሚመስለው ከቤት ወደ ዩኒቨርሲቲ ሲሄድ መንፈሳዊ ህይወቱ የሚበላሽ ነው የሚመስለው። ሰላም እንዴት ናችሁ? ያብስራ ነኝ። ዛሬ ስለ ዩኒቨርሲቲ እንነጋገራለን ማለት ነው። በዩኒቨርሲቲ እንግዲህ የተለያየ አሰምሽን ያለው በተለይ በአሁኑ ጊዜ ላይ ዩኒቨርሲቲ አያስፈልግም፣ አይጠቅምም፣ ውጭ ቀርቶ ስራ መስራት ይቻላል የሚሉ የተለያዩ ሀሳቦች መጥተዋል በዚህ ዘመን ላይ ማለት ነው። እና እነሱ ሀሳቦች አንዳንድ ጊዜ ያው በሆነ ሳይድ ትክክል ሊሆኑ ይችላሉ። በሆነ ሳይድ ደግሞ በፍጹም ከእውነት የራቁ መሆናቸውን ለእናንተ በደንብ ልነግራችሁ ነው ማለት ነው። ሶ እኔም ዩኒቨርሲቲ ልመረቅ ሶስትና አራት ወራት ቀርተውኛል ማለት ነው። በዩኒቨርሲቲ ቆይታዬም ብዙ ያየኋቸው ኤክስፒሪየንሶች፣ የተማርኳቸው ትምህርቶች አሉ ማለት ነው። ሶ ለእናንተም ነግራችሁ እነግራችሁ ምንድን ነው መታችሁ ከአካዳሚክ ቤኔፊት ውጭ ወይም ትምህርት ተምራችሁ ከምታገኟቸው ጥቅሞች ባለፈ ዩኒቨርሲቲ ከመጣችሁ የምታገኟቸውን ወሳኝ የሆኑ የህይወት መርሆች ለእናንተ ነግራችኋለሁ ማለት ነው። እናንተም የተለያየ የሆነ አሳሰብ ሊኖራችሁ ይችላል። ዩኒቨርሲቲ ባድ ነው ብላችሁ ልታስቡ ትችላላችሁ። አሁንም ድረስ ለመግባት ደግሞ የምትታገሉ ልትኖሩም ትችላላችሁ። በዩኒቨርሲቲ ውስጥም ያላችሁ ተማሪዎች ልትኖሩ ትችላላችሁ። ሰው የእናንተ ትክክለኛ አሰብሽን እኔ ካየሁት ተሞክሮ እውነታውንም ምን እንደሚመስል በዚህ ቪዲዮ አጫውታችኋለሁ ማለት ነው። ሁሌ እንደምለው እናንተን ስለማይጎዳ ኔ ስለሚጠቅመኝ ቪዲዮን ላይክ በማድረግ እንጀምረው ማለት ነው። ቀጥታ ወደ ሀሳቡ እንሄዳለን ማለት ነው። የመጀመሪያው ግቢ ስትገቡ የምታገኙት ነገር ምንድነው? ፍሪደም ነው፣ ነጻነት በጣም ታገኛላችሁ ማለት ነው። አሁን ላይ ምናልባት ሃይስኩል ላይ፣ ኤሌመንተሪ ላይ ያላችሁ ተማሪዎች ልትኖሩ ትችላላችሁ። ኦልሞስት ኦል በሚባል ሁኔታ በቤተሰብ ስር ነው የምትተዳደሩት ማለት ነው። የምትለብሱትን፣ የምትበሉትን፣ የምትጠጡትን የተለያየ ኮስት ቢኖርባችሁ ሁሉንም ወጪ የሚሸፍነው ቤተሰብ ነው። ፕላስ ደግሞ ቤተሰብ በራሱ መንገድ ነው የሚመራችሁ ማለት ነው። ምናልባት መንገዱ ትክክልም ላይሆን ይችላል። ምናልባት አንዳንድ ጊዜ ተሰጧችሁን ለማውጣት ልትፈልጉ ትችላላችሁ። የራሳችሁን ስራ መስራት ስትፈልጉ ቤተሰብ ደግሞ አይሆንም ብሎ በራሱ መንገድ ምናልባት ሊመራችሁ ይችላል። ሶ ዩ ሀቭንት ፍሪደም። በዚህ ጊዜ ላይ እውነተኛ የሆነ ነጻነት አላችሁ ብዬ አላስብም። ሶ ምናልባት እንደፈለጋችሁ ልትንቀሳቀሱ ትችላላችሁ፣ ግን መታችሁ ተመልሳችሁ ምትተኙትም፣ ምታድሩትም፣ ምትተኙትም ቤተሰባችሁ ጋር ነው። የቤተሰባችሁን ፕላንና እቅድ ለመፈጸም ትገደዳላችሁ ማለት ነው። እዚህ ግን እንደዛ አይደለም። እዚህ ፍሪደም አለ ነጻነት አለ። ምን ማለት የመሰላችሁ፣ እዚህ በጣም ጊዜ ይኖራችኋል። ከራሳችሁ ጋር የምታወሩበት ጊዜ ይኖራችኋል። ለራሳችሁ የምትሰጡበት ጊዜ ይኖራችኋል። እናንተ ፈልጋችሁ ካልሆነ በስተቀር ዲስትራክሽን ሊኖር አይችልም ማለት ነው። ምናልባት ግቢ ከመግባታችሁ በፊት ሊያስገድዳችሁ የሚችለው ቤተሰብ ነው። እዚህ ግን ራሳችሁን ራሳችሁ ናችሁ የምታስገድዱት ማለት ነው። እንደፈለጋችሁ የፈለጋችሁትን መሆን ትችላላችሁ። የስ ፍሪደም ሲባል ምናልባት አንዳንድ ጊዜ በጣም ኦቨር ፍሪ መሆን ወደ መጥፎ መንገድ ሊመራ ይችላል። ነገር ግን አሁን ላይ እንደድሮ አይደለም ግቢ ላይ ማለት ነው በጣም ኮምፒቲሽን አለ። አብዛኛው ተማሪ እንደ ድሮችል የሚያደርግ የሚጠጣ የሚጨፍር ምናምን አይደለም። በጣም በጣት የሚቆጠሩ ተማሪዎች ነው ከግቢ ውስጥ እነዛን ነገር የሚያደርጉት ማለት ነው። አይ ቲንክ ከኮሮና በኋላ ምናምን አካባቢ ኋላ ያለው የዩኒቨርስቲ አንኗር አውቶማቲካሊ ተቀይረዋል ማለት ነው። አብዛኛው ተማሪ እዚሁ ግቢ ውስጥ አትሌቲክ ቲክቶክ እያየ ኳስ እያየ ምናምን ይቆያል እንጂ ውጪ ላይ መጥፎ ነገሮችን በማድረግ የሚያሳልፈው ጊዜ እምብዛም ነው። ፍሪደምን ከተጠቀምነው ደግሞ በጣም ብዙ ብዙ ጥቅማ ጥቅሞችን አብሮ ለኛ ሊሰጠን ይችላል ማለት ነው። ፕላስ ጊዜ ይኖራቸዋል። ግቢ ላይ እንደሚታሰበው አይደለም። በጣም አትጨናነቁም ምናልባት ሀይ ስኩል ኤሌመንተሪ ላይ በጣም ብዙ የትምህርት አይነቶችን ሳብጀክቶችን ልትማሩ ትችላላችሁ። እዚህ ግን በጣም ከምታስቡበት ላይ ጊዜ አላችሁ። ኮንስታንት ነው። ዶርም ታድራላችሁ፣ ጠዋት ትነሳላችሁ፣ ቁርስ ትብላላችሁ፣ ላይብራሪ ትገባላችሁ፣ ወይ የሆነ ቦታ ዋይፋይ ትሄዳላችሁ፣ ትመለሳላችሁ። ከዛ በኋላ ከሰዓት ምናልባት ክላስ ላይኖር ይችላል። ቢ የምትማሩት ትምህርትም ደግሞ እንዳልኳችሁ እንደ በፊቱ አይደለም። አንድ ሁለት ኮርስ ምናልባት በሳምንት በሁለት ሳምንት ሊያልቅ ይችላል ነው። ለምሳሌ እኔ በራሴ ተሞክሮ በሳምንት ሶስት አራት ክላስ ብንገባ ነው፣ አሁን ላይ ባለው ስታተስ ማለት ነው። ስለዚህ በጣም ሰፊ የሆነ ጊዜ አለን ማለት ነው። ስለዚህ እዚህ ግቢ የምትገቡ ከሆነ ፍሪደም ታገኛላችሁ። ፍሪደማችሁን ደግሞ በበጎ መንገድ እንደምትጠቀሙት አልጠራጠርም ማለት ነው። ሁለተኛው ጉዳይ ምንድን ነው? ራስን መቻል ወይም ማግኘት ነው ማለት ነው። እዚህ ግቢ ስትገቡ ራሳችሁን የምታገኙበት፣ ራሳችሁን የምታወቁበት፣ ዊክነስና ስትሬንግዛችሁን የምትለዩበት ነው። እመኑኝ ማለት ነው። ከዚህ በፊት በተለያዩ ሶሳይቲዎች ውስጥ ነው ያላችሁት። ስለዚህ ራሳችሁን ለማግኘት፣ ፓሽናችሁን ለማወቅ ቸገራላችሁ ማለት ነው። እዚህ ግቢ ግን ለራሳችሁ የምሰጡት ጊዜ ብዙ ነው። ፕላስ ደግሞ ኮምፒቲሽን ስላለ ከብዙ ነገሮች አንጻር ስለሆነ የምታዩት ራሳችሁን የምታገኙበት ነው ማለት ነው። ሁለተኛው ደግሞ ራሳችሁን የምትችሉበት ነው ማለት ነው። ማለት ራሳችሁን የምታስተዳድሩት ራሳችሁ ናችሁ ማለት ነው። ለምሳሌ የገንዘብ አጠቃቀም ሊሆን ይችላል፣ ራስን መጠበቅ ሊሆን ይችላል። ራሳችሁ ነው የምታደርጉት። ገንዘብ ከቤተሰብ በየወሩም ሊሆን ይችላል፣ በተወሰነ ታይም ኢንተርቫል ይላክላችኋል። ሶ ያንን ገንዘብ በአግባቡ የመጠቀም ኃላፊነት የሚሆነው የእናንተ ነው ማለት ነው። ማንም ሰው ገንዘባችሁን አውጥቶ ሊጠቀምባችሁ አይችልም፣ ወይም ገንዘቡን ወደ ሌላ ወደምትጠቀሟቸው አሴቶች አይቀይርም። ራሳችሁ ናችሁ። ልብስ መግዛት ካለባችሁ የተለያዩም ለጽዳት እቃዎችን የምትገዙት ራሳችሁ ናችሁ። የምትጠቀሙት ማጠቃቀም ራሳችሁ ነው የምችሉት ማለት ነው። ፕላስ ዶርም ላይ የራሳችሁ አልጋን ያሉ ለብቻችሁ ነው የምተኙት ቁልፍ የራሳችሁ ነው የሚኖረው። ስለዚህ ራሳችሁን የምታስተዳድሩት ራሳችሁ ናችሁ ማለት ነው። ስለዚህ ራስን መቻል ትማራላችሁ ማለት ነው። ቢ ምናልባት ዩኒቨርሲቲ ያልገቡ ተማሪዎች የሚቸገሩት ይህንን ነው። ራሳቸውን ሳይችሉ ቶሎ ከቤት ይወጡና ብቻቸውን መኖር ያቅታቸዋል ማለት ነው። ዩኒቨርሲቲ የገባ ሰው ግን ራሱን ስለሚያስተዳድር ራሱን ስለሚችል፣ ከዚህ ግቢ ተመርቆ ከወጣ በኋላ ብቻውን ለመኖር ይህን ያክል አይቸገርም ማለት ነው። አሁን ላይ ባይዜ ከራስ ጋር መኖር በጣም ከባድ ነው። ምክንያቱም የሆነ ሰው እገዛ ይፈልጋል ማለት ነው። አሁን ውጭ ላይ ብትወጡ፣ ምናልባት የሆነ ስራ ብትጀምሩና ብትኖሩ የቤክራ ያለ ምግብ ውስጥ የምትመገቡት ምግብ ሊኖር ትራንስፖርት ኮስት ሊሆን ይችላል ቤት ውስጥ የተለያዩ ነገሮች አሉ እነዛን ሁሉ ኮንትሮል የምታደርጉት ራሳችሁ ናችሁ ማለት ነው ስለዚህ ይሄንን ሰልፍ ማኔጅመንት እዚው ዩኒቨርሲቲ ውስጥ ሆናችሁ እመኑኝ ታገኙታላችሁ ማለት ነው ስለዚህ ራሳችሁን የምትችሉበት አጋጣሚ በጣም ሰፊ ነው እዚህ ግቢ ከገባችሁ ብቻ ማለት ነው ሶስተኛው ነገር ምንድን ነው ቶሌራንስ ወይም መቻቻል ነው በጣም ይገርማል እዚህ ግቢ ከተለያየ ቦታ የመጡ ሰዎችን ነው የምታገኙት ማለት ነው ከሰሜን ከምስራቅ ከደቡብ ከምዕራብ ከተለያየ ቦታ አንድ ቦታ ለትምህርት ብለው የመጡ ሰዎችን ታገኛላችሁ ማለት ነው ይህንን ስታገኙ ሰው ያው ከተለያየ ሶሳይቲ እስከመጣ ድረስ የተለያየ አመጋገብ የተለያየ አካሄድ የተለያየ አለባበስ የተለያየ አነጋገር የተለያየ ሀሳብን ኮንሰፕትን መረዳት ራሱ የተለያየ ሊሆን ይችላል ንግግርም መግባባትም በጣም የተለያየ ነው ማለት ነው እንደዛውም ፍላጎት ሊለያይ ይችላል ማለት ነው አንዱ በጣም ማውራት የሚወድ ሊኖር ይችላል አንዳንዱ ደግሞ ዝም ብሎ መኖር የሚፈልግ ሊኖር ይችላል ማለት ነው። እቺ ዶርም ለምሳሌ ለአራትም ይሁን ለስድስትም የገባችሁበት ዶርም ልክ እንደ አንድ ሀገር ነች ማለት ነው። የተለያዩ ሰዎች ያሉበት ነው። ስለዚህ እዛ ውስጥ በምትኖሩበት ሰዓት የተለያዩ ፍላጎቶችን ልታዩ ትችላላችሁ ማለት ነው። ችግሮችም ሊፈጠሩ ይችላል። ለምሳሌ አንድ ዶርም ውስጥ እየኖራችሁ እናንተ ማትፈልጉትን ነገር የሆነ ከሆነ አካባቢ የመጣ ሰው ሊያደርግ ይችላል። ሶ ሶሳይቲ፣ ያን ሶሳይቲ ደግሞ እዛጋር ጋር ኖርማል ሊሆን ይችላል፣ እናንተ ጋር ግን ኖርማል አይደለም። ስለዚህ እያያችሁ ነው የምታልፉት ማለት ነው ትችላላችሁ ማለት ነው ማለት ነው ምክንያቱም እሱን ዲስተርብ አደረጋችሁ ማለት የሌላውን ባህል ተቃወማችሁ ማለት ነው። ስለዚህ ታቻችሉታላችሁ። የእናንተን ባህል ከሌላው ባህል ጋር ማቻቻልን ትለምዳላችሁ ማለት ነው። ሁለተኛ ደግሞ በመግባባት ውስጥ ላይፍ ኤክስፒሪየንስ ሼር ትደራረጋላችሁ። በጣም ብዙ ሰዎችን ነው እዚህ የምታገኙት ብያችኋለሁ። ማለት በክፍልም ደረጃ ሊሆን ይችላል። ግቢ ውስጥ በተለያየ መንገድ ልትተዋወቁ ትችላላችሁ። እንደዚሁም ደግሞ የተለያዩ ክበባቶች፣ የተለያዩ አሶሲሽኖች አሉ ግቢ ውስጥ ማለት ነው። በዛ ውስጥ በምትሳተፉበት ሰዓት የተለያየ አስተሳሰብ ያላቸውን ተማሪዎች ታገኛላችሁ ማለት ነው። ስለዚህ ድንገት ምናልባት ጆይናችሁ ስለሆነ ነገር ስለ ስራ ሊሆን ይችላል ስለሆነ ስለ አስተዳደጋችሁ ሊሆን ይችላል ስለሆነ ሀሳብ ያላቸውን አመለካከት ሀሳብ ኤክስቼንጅ በምትደራረጉበት ሰዓት በጣም የሚገራርም ኤክስፒሪየንስ ወይም ልምድ ትለዋወጣላችሁ ማለት ነው። ይሄ ደግሞ ከምታስቡት በላይ በገንዘብ የማይገዛ በጣም ጠቃሚ የሆነ ነገር ነው ማለት ነው። ሌላው ደግሞ ኮሚኒኬሽን እስኪላችሁ በጣም ነው የሚያድ ያስፈልገው ማለት ነው። ለምሳሌ እቤት ሆናችሁ ከዚህ በፊት ላይ ከሰዎች ጋር ላትነጋገሩ ትችላላችሁ። ቤተሰብ ምናልባት በደንብ ላያወራችሁ ይችላል። ከቤተሰብ ጋርም እንደዚህ በጣም ጥሩ የሆነ ኮሚኒኬሽን ላይኖራችሁ ይችላል ማለት ነው። እዚህ ግቢ ስትመጡ ግን ሳትወዱ በግድ በተለያየ ምክንያት ኮሚኒኬት ታደርጋላችሁ ማለት ነው። ምናልባት ለምሳሌ ፈተና ልትፈተኑ ስትሉ የሆነ የፈተና እስኬጁል ለማውጣት ሊሆን ይችላል፣ አሳይመንቶችን ለመስራት ሊሆን ይችላል፣ የተለያዩ ፕራክቲካል አታችመንት ወጥታችሁ የተለያዩ ስራዎችን በጋራ በመስራት ሊሆን ይችላል። አንድ ላይ የምታወሩበት አጋጣሚዎች ይፈጠራሉ ማለት ነው። ስለዚህ እናንተ ዝም ያላችሁት ልጆች በጣም ምላሳም ትሆናላችሁ ማለት ነው። ኮሚኒኬሽን እስኪላች እንደዛው እየጨመረ እየጨመረ ይመጣል ማለት ነው። ኮሚኒኬሽን እስኪላችሁ ደግሞ ቅድም እንዳልኳችሁ ቫራይቲ ኦፍ ፒፕልስ ከተለያዩ ሰዎች ጋር ነው ኮሚኒኬት የምታደርጉት። ይሄ ለምን ይጠቅማቸዋል? ለምሳሌ አብዛኛው ስራዎች፣ የስራ ድሎች የሚገኙት አዲስ አበባ ወይም በኢትዮጵያ መዲና ላይ ነው አደለ? ስለዚህ ያ ደግሞ በጣም ከተለያየ ቦታ የመጡ ሰዎች ናቸው አዲስ አበባ የሚኖሩት ማለት ነው። ለምሳሌ የሆነ ድርጅት ከፈታችሁ ወይም ደግሞ የሆነ የራሳችሁን የሆነ ስራ ከፈታችሁ በል የተለያዩ ከስተመሮችን ታገኛላችሁ፣ በዛ ውስጥ ከተለያየ ቦታ የመጡ ማለት ነው። ስለዚህ ከስተመር ሰርቪስ በምሰጡበት ሰዓት እንዴት አድርጋችሁ ሃንድል ማድረግ እንደምችሉ እንዴት አድርጋችሁ ከስተመ ከንበራችሁን እንዴት እንደምትይዙ ትል ለማመዳላችሁ ማለት ነው ይሄ በጣም ቀላል ነገር አይደለም እዚህ ባገኛችሁት ኤክስፒሪየንስ ነው ስራ ወጣችሁም የምሰሩት ማለት ስለዚህ ዩኒቨርሲቲ ያልገባ በውጤት ምክንያት ሊሆን ይችላል ሳይፈልገው ሊሆን ይችላል ዩኒቨርሲቲ ያልገባ ሰው እነዚህ ነገሮች ወደፊት ሲጋፈጥበት በጣም ይከብደዋል ማለት ነው ስለዚህ ኮሚኒኬሽን ስኪል በጣም ወሳኙ ነገር ነው የምታገኙት ማለት ነው ሌላው ፕሮብሌም ሶልቪንግ ነው ማለት ነው በጣም የተለያዩ ችግሮች ሊፈጠሩ ይችላሉ በግቢ ውስጥ ማለት ነው እመኑኝ ችግር ይፈጠራል በጣም ዲፍረንስ በበዛ ቁጥር ከተለያየ ቦታ ቅድም እንዳልኳቸው ከተለያየ ቦታ ሰው በመጣ ቁጥር ዲፍረንስ ችግር ሊፈጠር ይችላል ለምሳሌ አግሬሲቭ የሆኑ ሰዎች ሊኖሩ ይችላሉ እናንተን ለማጥቃት እናንተን የሆነ ነገር ለመፍጠር ችግር ሊፈጥሩ ይችላሉ። በሆነ ሪሌሽንሽፕ ውስጥ ገብታችሁ ደግሞ የሆነም ችግር ሊፈጠር ይችላል ማለት ነው። እሱም ፕሮብሌም እዚሁ ግቢ ውስጥ ነው ሶልቭ የምታደርጉት ማለት ነው። ያንን ፕሮብሌም ሶልቭ ባደረጋችሁ ፕሮብሌም ሶልቪንግ ስኪልም እዚሁ ትማራላችሁ ማለት ነው። ምናልባት ራሳችሁም ጋር የሆነ ችግር ሊፈጠር ይችላል። ብቻችሁናችሁ፣ ሌላ ሰፖርት የሚያደርጋችሁ ሰው ላይኖር ይችላል። ራሳችሁ በራሳችሁ ላይ የሆነ ችግር ትፈጥራላችሁ ማለት ነው። ዲፕሬሽን ውስጥ ልገቡት። ከዛ ዲፕሬሽን ለመውጣት በምታደርጉበት ጥረት ውስጥ ፕሮብሌም ሶልቭ እንዴት እንደምታደርጉት ትማራላችሁ ማለት ነው። ስለዚህ ግቢ ራስን በመቻቻል ከተለያዩ ሰዎች ጋር ኮሚኒኬት ለማድረግ በጣም በጣም ወሳኙ ቦታ ነው ማለት ነው። ሌላውና አራተኛው ነገር ኦፖርቹኒቲ ነው። ግቢ ውስጥ የተለያየ እድል ልታገኙ ትችላላችሁ ማለት ነው። እዚህ እስከመጣችሁ ድረስ ማለት ነው። ምናልባት ስኮላርሺፕ ቤታችሁ ቁጭ ብላችሁ ልትሞክሩ ትችላላችሁ፣ ግን እዚህ እንደ ግቢው አይሆንም። ግቢ ውስጥ ያሉ ስኮላርሺፖች ያው ዳይሬክት የምታገኟቸው ነው። ዩኒቨርሲቲው ለራሱ ተማሪዎች የሚሰጣቸው ስኮላርሺፖች ይኖራሉ ማለት ነው። ስለዚህ እነዛ ስኮላርሺፖች ላይ እናንተ እስኪሉ ካላችሁ፣ አሪፍ ግሬድ ካላችሁ በደንብ ኮምፒቲሽን ውስጥ ገብታችሁ የምትሳተፉ ከሆነ ስኮላርሺፑን የማታገኙበት አጋጣሚ አይኖርም ማለት ነው። ምናልባት የእኛ ግቢ ለምሳሌ አርባ ምንጭ ዩኒቨርሲቲ በአመት እስከ 16 ተማሪዎች የውጪ እድል ያገኛሉ ማለት ነው። ይሄንንም እዚህ ስትመጡ ነው የምታገኙት፣ ሌላ ቦታ ሆናችሁ አታገኙ ማለት ነው። ይሄ እድል ሊኖር ይችላል። ሁለተኛ ደግሞ በአመት ውስጥ የተለያዩ በጣም ደስ የሚሉ ስልጠናዎችን ልታገኙ ትችላላችሁ። ለምሳሌ በዚህኛው አመት ላይ ኢለርኒንግ ደረጃ ዶትኮም የሚባሉ በጣም ወሳኝ የተባሉ ምናልባት ኦንላይን ላይ በጣም ብዙ ብር ከፍላችሁ ልትማራቸው የምትችሉ ኮርሶችን እዚህ በነጻ ታገኛላችሁ ማለት ስታገኙ ደግሞ በጀት ተመድቦ ፌስ ቱ ፌስ ክፍል ውስጥ ትሬነር ተመድቦ ነው የምትማሩት ማለት ነው። ሶስተኛው ደግሞ ምንድን ነው የተለያዩ ክብባት ልት ጆይ ልታደርጉ ትችላላችሁ። ሜይ ቢ ስቱደንት ዩኒየን ሊሆን ይችላል። በስቱደንት ዩኒየን ወይም በተማሪዎች ህብረት ደግሞ የተለያዩ ክበባቶች አሉ ማለት ነው። እነዛን ክበባቶች ጆይን በምታደርጉ ሰዓት የራሳቸው የሆነ ታስክ አላቸው። ምናልባት በጎ አድራጎት ላይ ወይም ቮለንተሪ ላይ ኢንጌጅ በምታካደረጋችሁ ዩኒቨርስቲው ባለበት ከተማ ውስጥ የተቸገሩ ሰዎችን ወጥታችሁ መርዳት እድል ሊኖራችሁ ይችላል ማለት ነው። ክበባት ላይ ከሆነ ምናልባት የተለያየ ተሰጥኦ ያላችሁ ከሆናችሁ ተሰጥኦአችሁን የምታወጡበት አጋጣሚ ሊፈጠር ይችላል። በተለይ በተለይ ተማሪ ህብረት ላይ ከገባችሁ ደግሞ ሊደርሺፕ ስኪል ትማራላችሁ ማለት ነው። እንዴት ተማሪዎችን ማኔጅ ማድረግ እንደምችሉ ቅድም ያልኳችሁ ፕሮብሌም ሶልቪንግ፣ ኮሚኒኬሽን ስኪል እነዚህ በሙሉ እዚህ የሆነ ፖዚሽን በምትይዙ ሰዓት የምትማራ የሚሰራቸው ናቸው ማለት ነው። እኔ ለምሳሌ እዚህ አርባ ምንጭ ዩኒቨርሲቲ ውስጥ ፖዚሽን አለኝ። የስድስቱም ካምፓስ የህዝብ ግንኙነት ወይም ፐብሊክ ሪሌሽን ተጠሪ ነኝ ማለት ነው። እዛ በመግባቴ በጣም ብዙ ኦፖርቹኒቲዎችን አግኝቻለሁ። ለምሳሌ የተለያዩ ስልጠናዎችን እንድሳተፍ ሆኗል። የተለያዩ ዩኒቨርሲቲዎች ሄደን ልምድ ልውውጥ ሼር አድርገናል። እንደዚሁም ደግሞ ፕሮፖዛል መጻፍ፣ ፕሮብሌሞችን ሶልቭ ማድረግ። በዚህ እኔ ባለሁበት ደግሞ ፖዚሽን የተለያዩ ስራዎች ይሰራሉ ና በእነሱ ስራዎች የሚመጡትን ታስክ ወስዶ ሪስፖንሲብል ሆኖ ስራን መስራትን በደንብ ተለማብጃለው ማለት ነው። ስለዚህ እነዚህን የመሳሰሉ ኦፖርቹኒቲዎችን የምታገኙት ግቢ ስትመጡ ብቻ ነው ማለት ነው። ሌላው መንፈሳዊ ህይወት ነው። ምናልባት ሊገርማችሁ ይችላል። አብዛኛው ተማሪ የሚመስለው ከቤት ወደ ዩኒቨርሲቲ ሲሄድ መንፈሳዊ ህይወቱ የሚበላሽ ነው የሚመስለው። ነገር ግን አሁን ላይ ነገሩ ተቃራኒ ነው። እዚህ ስትመጡ ያላችሁ መንፈሳዊ ህይወት እየተስተካከለ ይመጣል ማለት ነው። የትኛውም እምነት ልትሆኑ ትችላላችሁ። እዚህ ስትመጡ ብቻችሁን ነው የምትኖሩ። እያንዳንዱ ነገር ያስፈራችኋል ማለት ነው። ፈጣሪን መቅረብ ትጀምራላችሁ ማለት ነው። ጠዋት ላይ ምናልባት ጓደኞቻችሁ ጸሎት የሚያደርጉ ከሆነ ትወዱ፣ በግዳችሁ እናንተ መተኛ ስለሌለባችሁ አንድ ላይ መሄድ ትጀምራላችሁ ማለት ነው። ጾም ሊሆን ይችላል። አንድ በህብረት ስለሆነ ሁሉም ነገር የሚደረገው እዛ ቤት፣ ለምሳሌ ቤተሰብ እየተንከባከባችሁ እየመሰለው ከመንፈሳዊ ህይወታችሁ ትንሽ ሊያረቃችሁ የሚሞክርበት አጋጣሚ ሊኖር ይችላል። እዚህ ግን ነገሮች በህብረት ስለሚደረጉ ወደ መንፈሳዊነት የመቅረባችሁ እድል በእስልምናውም ሊሆን ይችላል፣ በክርስትናው እምነት ሊሆን ይችላል። የተለያዩ አሶሲሽኖች አሉ በግቢ ዙሪያ ማለት ነው። እዛ ላይ ተሳትፎ ታደርጋላችሁ፣ አገልግሎት ታደርጋላችሁ። ሰው ከፈጣሪ ጋር ያላችሁ ግንኙነት በጣም ክሎዝ የሚሆንበት ቦታ ነው። በተለይ በተለይ ከተጠቀማችሁበት ማለት ነው። የተለያዩ መጽሀፍቶችን የማንበብ እድል ሊኖራችሁ ይችላል። የተለያዩ ፕሮግራሞችን ለመሳተፍ እድል የምታገኙበት ቦታ ነው ማለት ነው። ሰዎቻችሁን ካላጠነከራችሁ ደግሞ እመኑኝ ግቢ ላይ ያላችሁ ህይወት በጣም ነው የሚበላሸው፣ ማለት ነው። ምክንያቱም አጠገባችሁ ያላችሁት እራሳችሁ ስለሆነ ከራሳችሁ ጋር ደግሞ አንድ ሱፐር ናቹራል ፎርስ ያስፈልጋል። እርሱም ደግሞ ፈጣሪ ነው። ከፈጣሪ ጋር ግንኙነት ካላችሁ ቅድም ያልኳችሁም በሙሉ እናንተ ሀንድል ማድረግ እንደምትችሉ መቶ ፐርሰንት እርግጠኛ መሆን እንችላለሁ ማለት ነው። ስለዚህ ግቢ እንደሚባለው በጣም ደባሪ ቦታ ምንም የማይገኝበት የፋራ ምናምን አይደለም። ግቢ ማለት እድል ነው። ግቢ መግባት ማለት አካዳሚኩን አላልኩም። ይሄ ካሪኩለም በጣም ጠቃሚ ነው፣ ተማሪዎችን ያንጻል፣ ወደፊት ወደሚፈልጉበት ቦታ ያደርሳል፣ ምናምን እያልኩ አይደለም ሳይድ ባይ ሳይድ ግን እዚህ ዩኒቨርሲቲ መግባታችሁ ብቻ የምትጠቀሟቸው ነገር ነው ማለት ነው የነገርኳችሁ። ቪዲዮ ከተመቻችሁ ፕሊስ ላይክ አድርጉት። ዩኒቨርሲቲ መግባት ለሚፈልጉ ተማሪዎች በሙሉ እንዲደርስ ማድረግ ትችላላችሁ ማለት ነው። ለቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ ማለት ነው። በቀጣይ በሌላ አዲስ ቪዲዮ መጣለሁ። ባባይ።